መጠንና መመርመር የሌለበት እሳተ መለኮት በኦዲሻ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንም ይመስላል ሊባል አይቻልም። ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላይት ማዕምሮ በማይደርስበት ባህርያሙ የሚኖር ነው እንጂ። ለመለኮት ውርድና ቁመት ላይ ና ታች ቀኝና ግራ ያለው አይደለም፣ በሁሉ የሞላ ነው እንጂ ለመለኮት የሚዘረጋበትና የሚሰበሰበበት ያለው አይደለም፣ ግዛቱ በአገር ሁሉ ነው እንጂ። ለመለኮት በላይ ጠፈር በታች መሰረት ያለው አይደለም፣ ጠፈሩ እርሱ መሰረቱም እርሱ ነው እንጂ። ለመለኮት ከምድር ከውስጧ የሆነውን ያነሳ ዘንድ ማጎንበስ፣ ራስን ዝቅ ማድረግ አለበት አይደለም፣ ለጴጥሮስ እንዳሳየው ሁሉ በእጁ የተያዘ ነው እንጂ። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት የኋላም ጀርባ ያለው አይደለም፣ በነደ ሰዓት የተሸፈነ ነው እንጂ። ነደ ሰዓት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ብሩህም ነው። የላከ አብን በላዊው አባት እንደሆነ እናምናለን። የተላከ ወልድንም በላዊ ወልድ እንደሆነ እናምናለን። ማየዊ መንፈስ ቅዱስም በላዊው መንፈስ ቅዱስ እንደሆነ እናምናለን። ሶስቱም አንዱ